አላህ የዱንያ ቈይታችሁን የምድር የቈይታ ጊዜያችሁን ከሁኔታ ወደ ሁኔታ በየጊዜው እንቀያይረዋለን፣ አለ አላህ ስብሓነ ወተዓላ ለተርከቡና ጠበቀን አንጠበቅ ጠበቅ ከሓል ወደ ሓል በየጊዜው እንቀያይረዋለን። አንዴ ደስተኛ አንዴ ደግሞ ሐዘን ውስጥ እንከታችኋለን አለ። ለምን ሲባል ደስተኛ ብቻ አድርገን ካከረምናችሁ ከደስታ ብዛት አላህን እንዳትረሱ ደስታው አላህን እንዳያስረሳችሁ ወደ ሀዘን እንወስዳችኋለን ሀዘን ውስጥም አናከርማችሁም ከሀዘን ብዛት ልባችሁ ደግሞ እንዳይሰበር መልሰን ወደ ደስታ ውስጥ እንከታችኋለን የቆይታ ጊዜያችሁን አንዴ በሳቅ አንዴ በሀዘን አንዴ በለቅሶ እያጓዛን እናከርማችኋለን ይላል አላህ ስብሓነሁ ወተዓላ ደስተኛ ሆኖ ማንም የሚቀጥል የለም ሀዘንተኛ ሆኖ ቀልቡ ተሰብሮም ማን ሚከርሜል ያሰላ